ስምንት ቁጥር መሰናክል እንሰራለን። ስምንት ቁጥር መሰናክል ለመስራት ስንገባ በግራ በኩል አጥበን ነው መግባት ያለብን። እንደምታዩት የምንሄደው ወደ ቀኝ ስለሆነ በግራ አጥበን ነው ወደ ቀኝ የምንሄደው። ወደፊት ስንሄድ ሁል ጊዜ መሪ ወደምንሰብርበት አናጠብም። ተቃራኒ አጥበን ነው ወይም አስፍተን ነው መግባት ያለብን። አሁን ወደ ግራ እንሰብራለን ስንል ወደ ቀኝ በደንብ አስፍተን ነው ወደ ግራ የምንሰብረው። ካልሆነ የኋላው ቦዲ ይገጭብናል። ወደኋላ ሲሆን ግን የዚህ ተቃራኒ ነው የሚሆነው ወደ ግራ መሄድ ከሆነ የምናስበው ወደ ግራ በደንብ ማጥበብ አለብን። ወደ ቀኝ ከሆነ የምንሄደው የቀኙን በደንብ ማጥበብ አለብን። ይሄ ባይሆንና ወደፊት ስንገባ ወደ ቀኝ መሄድ አስበን በቀኝ በኩል ያለውን ብናጠበው ምን እንደሚሆን እንየው። እንደምታዩት በግራ በኩል ሰፊ ነው፣ ወደ ቀኝ በጣም ጠባብ ነው። ስለዚህ ወደ ቀኝ መሄድ ስንፈልግ መሪያችን ወደ ቀኝ ብንስበው ልክ እንደምትመለከቱት ይችኛው አንጉቶ ጥቁርና ነጩ አንጉቶ ይገጫታል። ስለዚህ አንድ ወደኋላ ተመልሰን በትክክል ገብተን ላናየው በግራ በኩል ልዩት እንደምታዩት፣ በግራ በኩል ሰፊ ነው። ስለዚህ የግራውን በደንብ እናጥበውና ሰፋ አድርገን የቀኙን አስፍተን እንግባ። እንደምታዩት በቀኝ በኩል ሰፊ ነው፣ ወደ ግራ ጠባብ ነው። ስለዚህ በዚህ መንገድ ገብተን መሪያችንን ወደ ቀኝ ስንስበው እቺ ቅድም ልንገጫት የነበረችውን ጥቁርና ነጭ ኩታያችሁን ሰፊ ነው የሚሆነው። ስለዚህ ሁል ጊዜ ስንሰብር አስፍተን ነው፣ ወደፊት ስንሄድ አስፍተን ነው መሪ ሰብረው ማለት ነው። ወደኋላ ስንመለስ ግን የዚህ ተቃራኒ ነው። እንዳልኳችሁ አሁን ወደኋላ ስንመለስ መሪያችንን የምንሰብረው ወደ ግራ ስለሆነ በግራ በኩል በደንብ አጥበን ነው የምንሄደው። በቀኝ አስፍተን፣ በግራ አጥበን። አራተኛው ጉቶ ሰፊ ነው። አሁን ወደ ግራ እንስበው እና እናጠባለን። ማጥበብ ሁልጊዜ ወደ ሳብንበት ነው። መኪናው መሪ ወደ ተሳበት ነው የሚሄደው። እዚህ አራተኛው ጉቶ ጋር ሲደርስ እንቆም እና ልክ በምትመለከቱት መንገድ አጥበን መሪያችንን አንድ ዙር ሳናበዛ በጣም ትንሽ መሪ ወደ ግራ እንሰብራለን። ወደ ግራን ሰብር እና ከኋላ ያሉት አራት ጉቶዎች ሶስቱ ተሸፍኖ አንድ እስኪቀር በግራ ስፖኪዮ ማለት ነው። ሶስት ተሸፍኖ አንድ እስኪቀር ወይንም እንደምትመለከቱት ከታች ያለው ቪዲዮ ላይ በቀኝ ስፖኪዮ አራት ጉቶ እስክናይ በግራ ስፖኪዮ አንድ ቀረ ማለት በቀኝ ስፖኪዮ አራት ታየ ማለት ነው። ስለዚህ የወስርነውን አንድ ዙር መልሰን ከዛ በቀኝ በኩል ያለው ስለሰፋ ማጥበብ ወደ ቀኝ ነው፣ እሱን እናጠባለን ወይም ደግሞ በግራ በኩል አራት ጉቶ እስኪመጣ ማለት ነው። ስለዚህ መሪያችንን ወደ ቀኝ አንድ ዙር እንጨምራለን። ከዛ በግራ ስፖኪዮ አራት ጉቶ እስኪ ታያል ወይም ደግሞ በቀኝ ስፖኪዮ አራቱ ጉቶ እኩል ክፍተት እስኪኖራል ልክ እንደምትመለከቱት ሲሆን፣ ወደ ቀኝ የወሰድነው መሪ ወደ ግራ መለስ አድርገን ቀጥ ብለ መውጣት። የኋለኛው ጉቶ ከጠበበ አፍንጫው ይገጭብናል። ከሰፋም እንደዛው። በሁለት ጉቶዎች በግራም በቀኝም ጉቶዎች ስላሉ ቀጥ ብለን ነው መውጣት ያለብን፣ እና ልክ እንደምትመለከቱት እንወጣለን ማለት ነው።